ሰላም እንደምን አላችሁ? የሰዓቱን መረጃ ይዘን ቀርበናል። ከፋኖ ጋር ድርድር ሊጀመር ነው። የፋኖ ግስጋሴ ምን ደረሰ? በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲሉ የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለጋዜጣ ፕላስ እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብት፣ ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለው ውድመት ለማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉ ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የማደራጀት፣ የጸጥታ ኃይሉ ላይ ሪፎርም የመስራት በሰላም ጥሪ የማድረግ ስራዎች መሰራታቸውን ተናግረዋል። በተያያዘም ከቦታው ስለ ፋኖ ሁኔታ መረጃ ደርሶናል። ልዩ ዘመቻን ፈጻሚ የአርባ አራተኛ ዙር የኮማንዶ ሰልጣኞች ዛሬ በብላቴ ስልጠና የማስጀመር መርሃ ግብር መካሄዱን ከመከላከያ ገጽ ጠቁሟል። ከቀን ቀን አቅሙ እየፈረጠመ የመጣው የመከላከያ ሰራዊት አሁን ደግሞ በአርባ አራተኛ ተኛ ዙር የሚያስገባቸውን የልዩ ዘመቻ ፈጻሚ ኮማንዶዎች ይበልጥ ወደ ትልቅ ደረጃ ከፍ እንደሚያደርጉት ጥርጥር የለውም። በሌላ ዜና መቀሌና ባሌ ለአመፅ የወጡ ወታደሮችን ለማረጋጋት እየሞከሩ ይታያል። በነገራችን ላይ ትናንትና ምሽት አዲስ አበባ ገብተው ከፌዴራል መንግስቱ ጋር ምክክር ያደረጉት ጀኔራል ታደሰ ወረደ ጠዋት በመጀመሪያው በረራ ወደ መቀሌ መግባታቸው ታውቋል። ወታደሮቹ ላነሱት የጥቅማ ጥቅም ጥያቄ የአፈጻጸም መመሪያ ተዘጋጅቶ በጊዜያዊ አስተዳደሩ መጽደቁ ተሰምተዋል። የወታደሮቹ ቁጣ ግን እስካሁን አልቆም ነው እየተባለ በሌላ በኩል አቶ ጌታቸው ረዳ እና ጀኔራል ፃድቃን ከጠቅላይ ሚኒስትር አብይ ጋር ባሌ መገናኘታቸውን ከወጡ ምስሎች ለማወቅ ተችሏል ፋኖም አሁን ካለበት ቦታ ሆኖ መረጃዎች እንዲያደርሰን ዘጋቢያችን አክሊሉ ከወሎ መረጃውን ያደርሰናል እስከ መጨረሻው አዳምጡት ሰላም ጤና ይስጥልን ውድ አድማጮቻችን አክሊሉ ነኝ ከወሎ ዛሬ በተሰማው መረጃዎች መሰረት ፋኖ መንግስት ከፋኖ ጋር ድርድር ለማድረግ አንዳንድ ነገሮቹ ፍሬ ሊያፈሩ እንደሚችሉ አንዳንድ መረጃዎች ይወጡ ይገኛሉ። ዛሬ የአማራ ክልል መንግስት ኮሚኒኬሽን ቢሮ ባወጣው መረጃ መሰረት ከፋኖ ጋር በሰላማዊ መንገድ ተደራድሮ ሀገርን ሰላም ለማድረግ እየሰሩ እንደሆነ መረጃ አውጥተዋል። ያው ከሰሞኑ መረጃዎች ሲወጡ እንደነበረው የፋኖ እንቅስቃሴ እጅጉን የሚያስፈራ ነበረ። በቅርቡም አራት ኪሎ ይገባል ተብሎ እየተጠበቀ ነበረ። እኛም በመረጃዎቻችን ላይ ስንጠቁም እንደነበረው ፋኖ ኮምቦልቻና ደሴን መቆጣጠሩ አይቀርም እያልን ስናወራ እንደነበረ ታስታውሳላችሁ። ከሰሞኑን የፋኖ እንቅስቃሴ በተመለከተ የምንጠቁመው ነገር ፋኖ ጋሸና እንደተቆጣጠረ ነው። እንዲሁም በደቡብ ወሎና በሰሜን ወሎ ሙሉ ትልልቅ ከተሞች ሙሉ ለሙሉ ቀበሌዎችን በቁጥጥሩ ስር እንዳስገባ መረጃዎችን ጠቁመናል። እስከ ሰሞኑ መረጃዎች የውጊያ ሁኔታዎችን እና አንዳንድ ሁኔታዎችን እስኪ በዝርዝር እንመልከታቸው። ፋኖ በወልዲያ በኩል እያደረገ በነበረው ጥቃት በወልዲያ በኩል እያደረገው በነበረው ጥቃት ወልዲያን በከበባ ውስጥ በማስገባትና የአገዛዙን ሀይል ማስጨነቁን አስታወሰናል እንዲሁም በወሎ ግንባር እንዲሁም በወሎ ግንባር ደሴና ሴና ኮምቦልቻን በከበባ ውስጥ በማስገባት የአገዛዙን ሀይል ማስደንገቱን አውርተናል ከሰሞኑ በነበሩ ውጊያዎች በጣም እልክ አስጨራሽ ውጊያዎች ሲደረጉ ነበር በዚህ ሁለት ቀን ውስጥ ግን ፋኖው የያዘውን አካባቢ ማስጠበቅ ላይ ትኩረቱን አድርጓል። በእጁ ያስገባቸውን ከተሞች ማስጠበቅ ላይ ነው ትኩረት እያደረገ የነበረው። የመከላከል እርምጃ ነበር ሲወስድ የነበረው። አገዛዙ ደግሞ በማጥቃት የተያዙ ቀበሌዎችን እና ከተማዎችን ለማስለቀቅ ሙከራ ያደረገ ሲሆን ሙከራ ያደረገ ሲሆን ግን የፋኖ ጥብቅ መከላከል እነዚህን ከተሞች መንግስት መልሶ በፋኖ ቁጥጥር ውስጥ እንዳይገቡ አድርጓቸዋል። በሌላ በኩል ደግሞ ሰሞኑን በዚህ ሁለት ቀን ውስጥ እያየ ነው እያየ ነው ባለነው መረጃ መሰረት ፋኖዎች የሚያዙትን ከተማ በማስጠበቅ እንዲሁም መከላከያም ሌሎች ከተሞች እንዳይወረሩበት የመከላከል እርምጃ በመውሰድ ወደ ድርድር ለመግባት ጥረት እያደረጉ ይመስላል። አሁን ላይ ባለው መረጃ መሰረት ሁለቱም አካላት የያዙትን ከተሞች ማስጠበቅ ላይ ነው ትኩረታቸውን ያደረጉት እንጂ ምንም አይነት የማጥቃት እርምጃ አልተወሰደም እና በነዚህ መረጃዎች ተመልክተን ያው ከሰሞኑ ወደ አንድ እርምጃ መምጣታቸውን የማይቀር መሆኑን ልንጠቁም እንወዳለን። እናም ከሰሞኑን እየተመለከት ነው ያለው ነገር የፋኖ ኃይሎችም እንዲሁም የመንግስት ኃይል ከዚህ በኋላ ጦርነት ላለማድረግ የወሰኑ ይመስላል። ወደ ድርድሩ ላይ ፎከስ ያደረጉ ይመስላል። እንዴት ነው የድርድሩ ሁኔታ የሚሆነው? ማነው ይህንን ድርድር ሊያደርግ የሚችለው? ማነው ሊያደራድራቸው የሚችለው የሚለው ነገር የብዙዎችን ትኩረት ስቧል። የብዙዎችን ትኩረት ስቧል። እንዴትስ ነው ወደ ድርድር ሊመጡ የሚችለው የሚለውን የብዙዎች አነጋገር ሆኖ ለፋኖ ባለፈው እንደሰማነው ከሆነ ወደ አምስት እዞች መመስረቱ ታውቋል። እንዲሁም ዛሬ በወጣ ሌላ መረጃ ደግሞ የልዩ ዘመቻ ሀይል ኮማንዶች የተባሉ ሀይሎችን ዛሬ መንግስት በቪፋ ማስመረቁን መረጃዎች ወጥተዋል። ይሄ ፍጥጫ የት ይደርስ ሲሆን ፋኖስ እንደተናገረው አራት ኪሎ ይገባ ይሆን? መንግስትስ እንደተናገረው ፋኖን ያጠፋ ይሆን የሚሉ ነገር ብዙዎችን እያጓጓ ይገኛል። በሰዓት በሰዓት መረጃዎችን ቶሎ ቶሎ እናወጣላችኋለን። ቻናላችንን ሰብስክራይብ ማድረግ አይረሳ። እናመሰግናለን። ወደ ዋና ስቱዲዮ እንወሰዳችሁ።